ነገርኩሽ ደግሞ ትልሽ ሲለኝ የነበረ ሰውዬ ዛሬ ተነስቶ አልፈልግሽን በቃሽኝ ሲለኝ ምን ብዬ ልቀበል? በቃ መስሎ የነበረ ለምን አትረጅኝ? መስሎኝ መስሎኝ ነው ማለት ነው። ቆይ ለእኔ ያለ ፍቅር አለቀ እንዴ? አዎ ለአንቺ ያለኝ ፍቅር አልቋል። ምን ምን ኪራ፣ ፍቅራችን የብረት ነበር ማለት ነው እንዴ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል የተከታታዮች በሙሉ ሰላም ብያለሁ። እንደምን አላችሁ? ናለው ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ዛሬ ጽናት ድራማን በክፍል አርባ አራት እነሆ ይዘን ምትናል። በባለፈው ክፍል እንግዲህ ጽናትና አንድነት የውስጥ የውስጣቸውን እንግዲህ ብሶታቸውን እያወሩ ነበረ የጨረስ ነው ማለት ነው። ዛሬ ደግሞ እንግዲህ በክፍል አርባ አራት ጽናት ወደ ሳሎን ትሄዳለች። ወደ ሳሎን እየሄደች መሆኗን ቤት ስታውቅ የውሸት ስልክ ወደ ኪራ የደወለች አስመስላ ስታወራ ነበረ። የእኔ ፍቅር ኪራዬ አዎ፣ ቁርስ በልቻለው የእኔ ውድ እያለች እንግዲህ በቃ አንተ ግንባሬን ካልሳምክ በቃ አይሆንልክም አይሳካልክም ማለት ነው እያለች እንግዲህ አንዳንድ የፍቅር ቃላቶችን አስመስላ እንግዲህ ስታወራ ነበር ጽናትን ለማስቀናት ስትመጣ ሳምንም አደርግ ማደርግ ስትለውም ነበረ። ጽናት እንግዲህ ኪራ ታድሎ ተደዋውሎም እንደገናም ደግሞ በቴክስትም ታድሎ በማለት እንግዲህ እያወራቻለውን ስልክ አስቋረጠቻት። አሳፈረቻት ምን ላከልሽ አለቻት። ከዛ አረ አውሪው ስልኩን እንዳይቆጥርበት አውሬው እንዲሰትላቱ ነበረ ተቋርጧል። ኔትወርክን ያቋረጠዋለቻት ታዳንች። ምን የሚያውቀትሽ ነገር አለ ታዳ፣ ለምን አስቆማችሁ ለሽ ኔትወርኩንም ጠይቂያቸዋ ስትላትም ነበር ጽናትዬ በእንደዛ እንዳለ እንዴት ነሽ ከተፈጥሮ ጋር አልቻት ጽናት እኔ ከተፈጥሮ ጋር ምንም አይነት ችግር የለኝም፣ ነገር ግን ከአንዳንድ አስመሳይ ሰዎች የራሳቸው ያልሆነን ሰው ግድ የኔ ይሆናል በማለት እንግዲህ አንዳንድ ነገሮችን ጣል ስታደርግላት ነበረ። ጽናትም ቀበለትልና ታዲያ ባንቺ ይብስም እንዴ? ታዲያ ይሄ ያንቺ ያልሆነውን ነገር የኔ ይሁን ማለቱ ስትላትም ነበረ በእንደዛ እንዳለ እንግዲህ ጽናት ግን ኪራን ትወደዋለሽ? አለቻት ቤቲ። አዎ በጣም ነፍሴ እስኪወጣ ድረስ ነው የምወደው ስትላትም ነበረ። ቤቲ እሱም ይወደኛል ነብሱ እስኪወጣ፣ በሰው ስሜት እንኳን እርግጠኛ ትኝ ስትላትም ነበረ ጽናት ማለት ነው። በእንደዛ እንዳለ ፍቅር ምን ማለት ነው እስኪ ላንቺ ሲባባሉም ነበረ። ጽናት አሁን ለምሳሌ ፍቅር ማለት ለእኔ በሰው ደስታ መደሰት ለራሱ ስትላትም ነበረ። እናም በዛ መሀል እንግዲህ? ቤቲ እንደውም ዝች ቤት እንዳትመጪ ሁሉንም ማስደረግሽ ሁሉ ስትላት ነበረ። ኪራን እኮ የሆነ ነገር እንዳደረግሽ በሆነ ነገር እንዳስገደርሹ ይገባኛል ምን አድርገሹ ነው ብላ ስጠይቃት ነበር። አፍሽን ዝጊ ሁሉ ስትላት ነበረ ቤቲ ማለት ነው። ኪራ ያንቺ አይሆንም መቼም ከዚህ በኋላ ልቻት። እናም እንግዲህ ጽናትዬም ታዳ በድን ሆኖ እንግዲህ የኔ ነው ከማለት የኔ አይደለም ብሎ እኮ ተስፋ ቆርጦ መቀመጡም ትልቅ ነገር ነው ስትላት፣ አፍሽን ዝጊ በማለት በጣም ትናደድና ትታት ትሄዳለች ማለት ነው ቤቴ። ከዛም እንግዲህ ቀጠልትልና አንድነት ትመጣና ምሩ መታለች ጽናት ትላታለች። መጣች ትልና ወደ ምሩ ትሄዳለች ጽናትዬ ማለት ነው። በእንደዛ እንዳለ ናሆም ጽናት ለናሆም ስልክ ደውላለት ነበርና ወደ ነኪራ ቤት ይመጣል ናሆም። እናም እንግዲህ ናሆም በኪራ በር ላይ ቆሞ እየተንጎራደደ ያገኘዋል ከግቢ ውጭ ማለት ነው ምንድን ነው እንደ ጎረቤት ልጅ የሚያንጎራድድ ምናምን ነገር ሲለውም ነበረ ምንነካል እያለም ሲጠይቀው ነበረ ያው ኪራ እንግዲህ በድብርት ዓለም ውስጥ እንዳለም እንግዲህ ያው ፊቱም ያስታውቃል ማለት ነው። ሁለ ነገሩ እኔ የምኖረውን ህይወት እንግዲህ አንተ እየኖርክ አይደለም ምናምን ነገር በማለት እንግዲህ አንዳንድ ነገሮችም ሲለው ነበረ። በዛ መሀል በቃ በሩን ክፈትልኝ እንግባ፣ ግባ ሲለውም ነበር። ምኑን እገባለሁ በቃ እኔ እኮ መግባት አስጠላኝ ሁሉ ሲልም ነበረ እሱ እንግዲህ። እና አሁን እንግዲህ ያው ቤት ውስጥ የተፈጠረውን ነገር ስለሚያውቅ ደስታ እንደሌለውም ስለተረዳ ብዙም ተጽዕኖ አላደረገበትም በጥያቄ ማለት ነው። ቁልፍም አልያዘም ነበረ። ከዛ በሩን ሲያንኳኳ ጽናት መታከፈተችላቸው በሩን። ከዛ ናሆም ገባ። ጽናት ወደ ውጭ ከኪራ ጋር ቀረች። ከዛ ኪራ ቅፍ አድርጎ ጥምጥም አለባት። ጽናት ግን እንዴት ነክ እንዴት ነች ሲላት እንዴት እንደሆን ትፈልጋለ ምን እንደሆን ትፈልግ ነበረ ብላ ስትለውም ነበረ። አንቺ ምንም ቢሆን ከኔ ትሻያለሽ ከኔ ጠንካራ ነች ሲላትም ነበረ በእንደዛ እንዳለ ግን አንቺ እኮ ያው ነግረሽኛል፣ በፊትም እኔ እማረባ ሰው ነገራቶችን እማበላሽ እንጂ እማስተካከል ሰው እንዳልሆንኩን ያው ጠንቅቀሽ በፊትም ትነግሪኝ ነበር። እውነትሽን ነው፣ አንቺ የራስሽን ሕይወት መኖር አለብሽ ሲላትም ነበር። እንዴት እንደዚህ ትለኛለህ? ምን ማለት ነው? ምንድን ነው የሆንከው ነገር? የተፈጠረውስ ነገር ምንድን ነው? በማለት እንግዲህ ጽናትም ጥያቄዎችን አፋጣ ስጠይቀውም ነበር። በቃ ከህይወት ውጭ እንደውም አጠቃላይ እንደ ጀነራል አድርጎ እናንተ ሴቶች እኮ ምናምን ነገር እያለ ጽናት እንድትርቀው አላስፈላጊ የሆኑ ቃላቶችም ሲጠቀም ነበረ። ጽናት እንድትፋተው አልቻለችም። እሱም በር ዘጋባት ከውስጥ ገባና በቃ ሂጂ ምናምን ነገር ሲላትም ነበረ። በእንደዛ እንዳለ እንግዲህ ጽናትም እሱ በሩን ዘግቶባት ግቢውን ዘግቶ ወደ ቤት ቢገባም እሷም ግን ወደ ግቢ ገባሽ ማለት ነው እሱን ተከታትላ ከዛ ቤት ውስጥ ተያያዙ፣ ተፋጠጡ። ምን አድርጌ ነው? ለምንድን ነው ይሄ ነው? በቃ ፍቅር እኔን ጠላ በቃ ማለት ነው እያለች እንግዲህ። ጽናትም ስጠይቀው ነበረ። ናሆም ምሩ መጡና ምኑ ናቸዋል ሲሉም ነበረ ናሆም ኪራ፣ የሆነውን ነገር ሁሉም ተነሱበት ኪራ ላይ። ናሆም ምንድን ነው ችግሩ? ሲል ነበረ። ለጥያቄያቸው ሁሉ መልስ ሊያገኙ አልቻልም። መልሱ እንግዲህ ኪራ ምንድን ነው፣ በቃ ቤቲ ከእናቴ ቀጥላ ቤቲ ነች ሲል ነበረ በጣም እንደሚወዳት አድርጎ እንደምትለው አስ እንደምታስገድደው እየተገዶ እያለላት ነበረ ማለት ነው በእንደዛ እንዳለ ጽናት ከቤት ወጥታ ትሄዳለች ማለት ነው ምሩዬም ጽናትን መከተል አለብኝ በማለት ጽናትን ተከትላት ትሄዳለች ማለት ነው ናሆምም እንግዲህ አንቺ ሰይጣን እያለ እንግዲህ ቤቲን ጣቱን እየቀሰረባት ግን የእሱ ብቻ ውሳኔ ምንም ውጤት እንደማያመጣ ስለሚያውቅ ተዋት ማለት ነው እና እንግዲህ ኪራና ቤቲ አንድ ላይ ቀሩማ የኔ ፍቅር እነሱ እኮ ቀንተው ምናምን ነገር ስትለው ነበረ። ጥግት ስትለው ሶሲ ርቃት ነበረ። ከዛ ጣቱን እየቀሰረ ጽናትን ግን ጽናትን ግን አንድ ነገር አደርጋለሁ ብቲ፣ እገልሻለሁ እገልሻለሁ እያለ እንግዲህ አሁንም ጣቱን መቀሰሩን አላቆመም ኪራ ማለት ነው። በእንደዛ እንዳለ ጽናትዬ ትሄድና ያው በጣም ትበሳጫለች፣ ስቅም ትላለች። በእንደዛ እንዳለ ምሩ የሚያጽናናቻት ነበረ። ከዛ ስልክ ይደወልላታል። ስልክ ሲደወልላት ኪራ ላንቺ ብሎ ነው ኪራን እንዳትርቂው የሚል በስልክ ተደውሎ ይነገራታል። ምንም ማንነቱን የማታውቅ ሰው እንደዛ ብላ ትነገራታል ማለት ነው። እኔ እኮ ግምቱ ነበረኝ ኪራ የሆነ ችግር ውስጥ እንዳለ አውቃለሁ። ግምት ያልተሳሳትን ማለት ነው በማለት ምሩና ጽናት ይመካከራሉ። በቃ ይሄን ነገር በሲስተም እና በምክክር እንደዚህ በመጋፈጥ ሳይሆን ቃስ ብለን ነገሩን መድረስ አለብን በማለት ይመካከራሉ። በእንደዛ እንዳለ ሰናይት ትመጣለች። ሰኒ የጠበቅንሽ ነበር፣ እንደውም ፈልገንሽ ነበር በማለት ሰኒንም እንግዲህ ምክክር ውስጥ ሚስጥሩ ውስጥ ያስገቧታል ማለት ነው። በሌላ በኩል ኪራ በጣም ሰክሮ እንግዲህ ጥንብዝ ብሎ ነበረ ማለት ነው። እና ያው መከረኛ ናሆም ይከታተለዋል ማለት ነው። ናሆም ከጎኑ አብሮት ነበረ። እናም እንግዲህ ስለ ጽናት ሲያነሳ ነበር። እኔ አደባባይ ላይ እሷ እንድትወጣ አልፈልግም ሲል ነበር። እንግዲህ ናሆም ምን የሚያገናዘበው ነገር የለምና ለምንድነው አደባባይ የምትወጣው? ምን ስለሆነች? ለምንድን ሲል ነበር። አንተ ምን ይገባሃልና ሲልም ነበረ እንግዲህ ኪራ በስካር መንፈሱ የሆነውን እና የተተገበረውን ነገር ይናገራል ማለት ነው። በእንደዛ እንዳለ እንግዲህ ናሆም ኪራን ወደ ቤት ያደርሰዋል ማለት ነው። እነ ጽናት እና ምሩ ሰኒም ይመካከራሉ ማለት ነው። በእንደዛ እንዳለ እቤት መቶ እንግዲህ ውድቅ ድቅ ሲልም ነበረ። ከዛ አንድነት ሰራተኛ ደገፍ ደጎም አርጋ ስታግዘው ነበር ለምንድን ነው የደገፍሽኝ ለምንድን ነው ያገሽኝ? ሲላትም ያው አስሬ ስለሆን ካለችው፣ አየሽ ጽናት ብትሆን ሰው ስለሆን ከተለይ ነበር በማለት እንግዲህ ጽናት እኮ ሰው ብሎ ህጻናት እያለ እንግዲህ ጽናትን ሲያሞጋግሳትም ነበረ። እናም እንግዲህ ተኛ ግባ እና ተኛ መኝታ ቤት ስትለው ነበር ያቺ ያቺ ሰይጣን ያለችበት ክላስማን ማን ገብቻል ተኛም በማለት እንግዲህ ኪራም እዛው ሶፋ ላይ ያድራል ማለት ነው። ጠዋት አንድ ነሽ እንኩት ትልጣለች ትግዝ ብላ ቤት ይመጣች ኪራ ቤት አላድርም። እንዲህ ብላ ስጠይቃትም ነበረ። አይ እቤት ነው ሳሉን ተኝቷል ሰክሮ ነበረ ምናምን ነገር ስትላትም ነበር። ለምን ታላልቀሰቀሽኝም ስትላትም ነበር። አይ ኪራ እንዲቀሰቅስሽ አልፈለግም ማለቻት። እሱ አንቺ የእሱ ታዛዥ ነሽ ወይንስ የኔ ስትላትም ነበር። በቃ እኔ ጨነቀኝ ስትላትም ነበረ። ምን ሆኖ የጨነቀሽ ስትላትም ነበረ። እና ምን ነው ያ በሽተኛ ልጅሽ ምን ሆነብሽ ታመመብሽ እንዴ ስትላትም ነበረ። እናት እንግዲህ በልጇ ከመጡባት ምታደ አድርገውን አታውቅም በማለት ልትከትፍ እየላጠች ያለውን ሽንኩርት ከነ ቢላው ብትን ታደርገዋለች። ቤቲም ቢላውን አንገቷ ላይ ትደቅንና እና ምንድን ያልሽው አንቺ ምናምን ነገር እያለች እንግዲህ ቤቲም ዛቻም ስታስፈራራትም ነበረ። ታይቷል ማለት ነው። በእንደዛ እንዳለ እንግዲህ አንድነትም እሰራልሻለሁ፣ ቆይ በቃ ስትላትም ነበረ። እንግዲህ እኔ ይመስለኛል ለጽናትም ስልክ የደወለችው አንድነት ትመስለኛለች እንግዲህ ያስጠነቀቀቻት ከኪራ መራቅ እንደሌለባት እንግዲህ ጽናትዬም ተመካከሩ ማለት ነው። በምክክር ውስጥ እንግዲህ ጽናት ወደ እነ ኪራ ቤት፣ ወደ ስራ ቦታ መመለስ እንዳለባት ተወስናለች ማለት ነው። ጽናትና ሰኒ ተያይዞ ይመጣሉ። ጓዟን ሸከፍ አርጋ ጽናት ወደ ስራ ቦታ ተመለስኩኝ አለች። ኪራም እንግዲህ የማይታሰብ ነገር ነው በማለት እንግዲህ ከቤት ይማረቅ ስለሚፈልግ ምንም አልተቀበላትም ማለት ነው። በእንደዛ እየተነታረኩ እያለ እኔ እናንተ አዳላችሁ፣ የቀጠራችሁኝ እነትዬ ናቸው እነሱ፣ ለእነሱ ተደውሎ መነገር አለበት ስትልም ነበር። እናንተ እኔ የማስቀመጥም የመሸኘትም መብት የላቸውም ስትላቸውም ነበረ ጽናት ማለት ነው። ስራ ከፈለግሽ እንግዲህ እኔ በደላላ አፈላልግልሻለሁ ሲላትም ነበረ ኪራ። አልፈልግም እኔ ስራም አልፈልግም ምንህንም አልፈልግም ግን እኔ እዚህ ቤት ነው ምኖረው ስትልም ነበረ ጽናት ማለት ነው። በእንደዛ እንዳለ ቤት የማይታሰብ ነገር ነው አይቻልም ስትልም ነበረ እናም በንደዛ እንዳለ እንግዲህ ሁኔታዎቹ ድብልቅልቅ ያለ እና አሁንም እንዴት ትመጫለች ህጻን ጽናት ምን ሲደረግ ሲልም ነበረ። ያው እንግዲህ ጽናት ያው ከጎኑ መሆን ስለምትፈልግ ነገራቶቹን መድረስ የሆነውን ነገር ማወቅ ስለምትፈልግ ኪራን ላለመተው ብላ ድጋሚ ወደ ቤት ተመልሳ መጣለች ማለት ነው። በእንደዛ እንዳለ ቤቲ በጣም ጨስት ልና ትናደድ እና ወደ ኪችን ትሄዳለች። አንድነት ዋስጪ ስትላትም ነበር። እዛውንሽ ቁሃ ብቲኛ መጣለች ነበር ስትላት፣ ብቻ የታዘሽውን ስሪ ስትላትም ነበረ። ጽናት ወደ እነ ኪራ ቤት በድጋሚ ተመልሳ በመምጣቷ ቤቲ በጣም ተናዳጭ ያሳስ ትላለች። ከዛ እንግዲህ ኪቼን ያው ውሃ ስጪ ስትል ነበር አንድነትን። ከዛ ሱሬስ ብላ ስጠይቃትም ነበር ሱሪ ሽንማ ልብስ ሳጥም ነበር እና የቆሻሻ ነገር ስለነበረው አጠብቁት አለቻት። ከዛ ፍላሹሽ ሳለቻት እኔ አላየሁኝም የምን ፍላሽ እያለች አንድነት ስጠይቃት ነበረ። እና እንግዲህ ኪራን የምታስፈራራበት እንግዲህ የእርቃን የጽናት የእርቃን ፎቶ ምናምን እንግዲህ በፍላሹ የታጠበ ይመስለኛል። ፍላሹ የማይሰራ ከሆነ ልብስ የስ ብላ ስጠይቃት ነበር። ልብሱንማ አጥቤ የገመዱ ላይ ውጭ አስጥቼዋለሁ ስትላል ነበር። ፍላሹ ፍላሹ የማይሰራ ከሆነ በዛ ባሰጣሹ ገመድ ጉሮሮሽን ነው አንቄ የሚገልሽም ስትላትም ነበረ ማለት ነው። በእንደዛ እንዳለ እንግዲህ በጣም ጭሳ እየጠጣች ያለውን ውሃ ላይ ድፍት ማርጋበት ነበረ። ከዛም ቤቲ ከኪችን ስትወጣ ጽናት ወደ ኪችን ሄደች። አንድነት ምን ሆነሽ ነው አለቻት። አንድነትም እንግዲህ አሞኝ ነበር ወድቄ አዙሮኝ እንደዛ ነገር ስትልም ነበር። ከዛ እንዴ በቃ እረፊ፣ ሂጅና ረፊ እኔ ስራውን ሰራለሁ ስትላትም ነበረ። ጽናት ያው የሩህሩህ ልባላት ማለት ነው እኔ ግን ስለ አንቺ የተባልኩት ሌላ ነገር ነበረ። ግን አንቺ አሁን እኔ ደግሞ የማየው ነገር በጣም ደግነትና እና መልካምነት ነው፣ በማለት እንግዲህ አንድነትም በሚሆነው ነገር ሁሉ እየተጸጸተችም ጽናትን ተወዳቸዋለች። ቤቲ ግን በጣም እርኮስና ሰይጣን እንደሆነች ለየላት። ኮ በቃ ለየላት ኮ በቃ በቃ እያለች እንግዲህ፣ በጣም በሽታ እንደውም ሳታስር ቃታት አትቀርም ማለት ነው። አብዳ ሰውን ታሳብዳለች ማለት ነው ቤቲ። እናም እንግዲህ የጽናት ድራማ የክፍል አርባ አራት በእንደዚህ ሁኔታ አልቋል ማለት ነው። ቀጣዩ ክፍል ደግሞ ምን ይሆናል የሚለውን ነገር እንግዲህ ወደፊት አብረን የምናይ ይሆናል። ምክንያቱም አሁን ላይ ጽናት እየ ስለመጣች ምንም እንኳን ጽናት በመምጣቷ ኪራ ደስተኛ ባይሆንም፣ ያው ጽናት እንግዲህ በእቅር ነው የመጣችው። ኪራ አደጋ ላይ መሆኑን ስታውቅ እንግዲህ ኪራን ለማገዝ ከኪራ ጎን ሆና የሆነውን ነገር ለማወቅ ስትል ነው ወደ እነ ኪራ ቤት ተመልሳ ይመጣችሁ ማለት ነው። እንግዲህ ቀጣይ ምን ይፈጠራል? ምን ይሆናል? ከቤት ጋርስ እንዴት ነው ሊኖሩ የሚችሉት? የሚባለውን ነገር እንግዲህ ወደፊት በክፍል በቀጣይ ክፍል የምናይ ይሆናል ማለት ነው። እንግዲህ ለዛሬ የነባበረን ቆይታ ይህን ይመስል ነበር በክፍል አርባ አራት ማለት ነው። ለዚህ ቻናል አዲስ ይሆናችሁ፣ ላይክ ሼር፣ ሰብስክራይብ በማድረግ ቻናሌን አ አበረታቱኝ ማለት ነው። ውድ ቤተሰብ እንግዲህ ለነበረን ጊዜ ለነበረን ቆይታ እጅግ በጣም አድጌ ነው የማመሰግነው። ስለምታበረታቱኝ አመሰግናለሁ። ፅናት ድራማ በጣም ነው ደስ የሚለው፣ ያስተምራል። ምክንያቱም አንዳንዴ እኛ የማይፈልገንን ሰው እንዲፈልገን እያደረግን ጊዜያችንን የምናቃጥል ብዙዎቹ ልንኖር እንችላለን። ነገር ግን ማንኛውም ነገር ሚዛኑን ካልደፋ ምንም አይነት ነገር ውጤቱ ሊያምር እንደማይችል እንግዲህ በጽና ድራማ ላይ በደንብ አድርገን እያየን ነው ማለት ነው። እና ጥሩ የሆነ አስተማሪ ድራማ ነው ጽናት ድራማ፣ ተወዳጅነትንም ያተረፈ ነው ስለሚያስተምረን ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ ለነበረን ጊዜ ለነበረን ቆይታ እጅግ በጣም አድርጌ እያመሰገንኳችሁ ለዛሬ በዚሁ ጨርሳለሁ ማለት ነው። በቀጣይ እስክንገናኝ ቸር ሰንብትልኝ ውዶችዬ ማለት ነው።